ወደ ዛሬው አብይ ጉዳያችን እንሻገር። ሀገራዊ ምጣኔ ሀብትን ከስብራት መልሶ ሀገርን ወደ ዳበረ ህልውና እያሻገሩ ባሉ ኢኮኖሚያዊ እርምጃዎችና ውጤቶች ላይ ያተኮረ እንደሚሆን ቀደም ሲልም በመግቢያችን ላይ ነግረናችኋል። እንደ ማዳበሪያ ፋብሪካ፣ የጋዝ ማውጫ እና የነዳጅ ማጣሪያ ፕሮጀክቶች፣ እነዚህ እንግዲህ የቀጣይ ሀገራዊ እቅዶች ናቸው። አሁናዊ አስፈላጊነታቸው እንዲሁም ደግሞ ለሀገር ምጣኔ ሀብት የሚኖራቸው ፋይዳ ምንድን ነው የሚለውን ነው እንግዲህ ስቱዲዮ እንግዳ ጋብዘን ቆይታ የምናደርገው። እንግዳችን ደግሞ የምጣኔ ሀብት ባለሙያው አቶ ዮሐንስ በቀለ ናቸው። ከእሳቸው ጋር ቆይታ እናደርጋለን። አቶ ዮሐንስ እንኳን ደህና መጡ። እንኳን ደህና ቆየሽ። እጅግ አድርገን እናመሰግናለን እንግዲህ ቀደም ሲል ሳነሳ እያዳመጡ እንደነበር ተስፋ አረጋለሁ እና ቀዳሚ የምናደርገው ጥያቄ በተለይ ለአዳዲስ ፕሮጀክቶች መጠንሰስ ሳቢ የሆኑ ምክንያቶች ምንድን ናቸው እነዚህ የታሰቡ አዳዲስ ግዙፍ ፕሮጀክቶችም አሁናዊ አስፈላጊነታቸውን አስፈላጊነታቸው እንዴት ይመዘናል በጣም ጥሩ እንግዲህ እንደሚታወቀው አገራችን ኢትዮጵያ በለውጡ መባቻ አካባቢ ከፍተኛ የሆነ የኢኮኖሚ ቀውስና የማክሮ ኢኮኖሚ ዝንፈት ነበረባት። በዚህም የተነሳ ሀገራዊ ጥቅል ኢኮኖሚው የፖቨርቲ ቪሸስ ሰርክል ውስጥ ወይም የድህነት አዙሪት ውስጥ ገብቶ የቆየ ነው። ለዚህም እንደ ማሳያ የሚጠቀሰው ምንድነው? ከብሔራዊ እዳ ጫና ጋር ከውጭ ምንዛሬ ክምችት እጥረት ጋር እንዲሁም ከስራ እድል እጥረት ጋር የምርታማነት ችግር ጋር የመሳሰሉ ነገሮች ተደምረው ጥቅል ሁኔታው ሲታይ ሀገሪቱን ወደ ከኢንፍሌሽን ጋር ተደምሮ የሀገሪቱን ወደ ድህነት ሰርክል ውስጥ ገብታ እንድትቆይ ያደረገበት ሁኔታ አለ። በዚህም ለአንዱ የሚወሰደው መፍትሄ ለሌላኛው ችግር ግብአት እየሆነ ችግር ችግርን እየወለደ ፈታኝ ሁኔታ ውስጥ ቆይታ በጥቅል የማክሮ ኢኮኖሚ ዝንፈት ገጥሟት እንደነበረ ያው ሁላችንም በተጨባጭ የምናውቀው ጉዳይ ነው። ስለዚህ ይሄንን የኢኮኖሚ ስብራት በማቃናት ዘላቂና ጠንካራ የማክሮ ኢኮኖሚ ለመገንባት መንግስት የፖሊሲ እርምጃዎችን ወስዷል። እነዚህም እንግዲህ ምንድናቸው ሲባል ከነበርንበት የድህነት አዙሪት ወደ እድገት አዙሪት ወደ ዲቨሎፕመንት ሰርክል ውስጥ ለማምጣት ነው። ስለዚህ እነዚህ የነበሩ የኢኮኖሚ ስብራቶችን ሊያቃኑ የሚችሉ ትላልቅ ፕሮጀክቶችን የመቅረጽ የመንደፍ፣ ወይም ስትራቴጂክ በሆነ መንገድ ፕሮጀክቶቹ ላይ ኢንቨስት የማድረግ እርምጃን ነው መንግስት የወሰደው። እነዚህ ፕሮጀክቶች ኢንቨስት ሲደረጉ ዩኒክ የሚያደርጋቸው ነገር በራሳቸው ኢንቨስት ተደርገው ኢንካም ጀነሬት ማድረግ ወይም ትርፋማ መሆን ብቻ ሳይሆን እነዚህ በማክሮ ሌቭል ኢንቨስት የተደረጉ ፕሮጀክቶች በማይክሮ ሌቭል ላሉ የኢኮኖሚ ሴክተሮች እንደ ማቀጣጠያ እንደ ካታላይዝ እንዲያደርጉ የገፊና ጎታች ኢኮኖሚክ ሴክተሮች እየተመረጡ ነው የግዙፍ ፕሮጀክቶች ኢንቨስት ሲደረግበት የነበረው ማለት ነው። መልካም። ምናልባት እነዚህ ፕሮጀክቶች ወጪን ከመቀነስ እንዲሁም አማራጭ የገቢ ምንጭ ከመሆን አንጻር የሚኖራቸው አበርክቶስ እንዴት ነው የሚገለጸው? በጣም ጥሩ። እነዚህ አሁን መንግስት የወሰዳቸው ሜጋ ፕሮጀክቶች በተለያየ ሁኔታ ማየት እንችላለን። ለምሳሌ ከአባይ የግድብ ጋር ተያይዞ ጥቅል ኢኮኖሚው ላይ የኤሌክትሪክ ፍላጎታችንን በእጅጉ ያሳድገዋል። እንዲሁ የጋዝ ምርታችንንም ስታይ እንደ በሀገር አቀፍ ደረጃ የጋዝ ፍላጎታችንን እንድናሟላ በራሳችን ምርት ያደርገናል። ከዛ ያለፈ ግን በማክሮ ኢኮኖሚ ሌቭል ይሄንን ኢንቨስትመንት ስትራቴጂክ ነው የሚያሰኘው፣ አንዱ ኢንቨስት የሚደረግበት ፕሮጀክት አምስትና ከዛ በላይ ለሆኑ በማይክሮ ሴክተር ለሚንቀሳቀሱ ኢኮኖሚ ሁኔታዎች እንደ ማቀጣጠያ የሚጠቅም ነው። ለምሳሌ የጋዝን በሀገር ውስጥ የማምረት ወይም ጋዝ ላይ የውጭ ምንዛሬ በከፍተኛ ሁኔታ ይፈልጋል፣ ቴክኖሎጂ ይፈልጋል፣ እውቀት ይፈልጋል። ይህንን ሁሉ ኢንቨስት ተደርጎ የጋዝና የነዳጅ ፕሮጀክት ላይ ኢንቨስት ሲደረግ አውትፑቱ ለተለያዩ የማይክሮ ሌቭል ላሉ ኢኮኖሚ ሴክተሮች ግብአት ይሆናል። ለምሳሌ ጋዝን በራሱ ብታይ ከውጭ ኢምፖርት የምታደርጊውን በሀገር ውስጥ እንድትተኪ ያደርግሻል። ለዛ የወጣ የነበረውን ሃርድ ከረንሲ እንድትቆጥብ ያደርግሻል። ተረፈ ምርቱ ለግብርና ፈርቲላይዘር ፋብሪካ ግብአት ይሆናል። ፈርቲላይዘሩ ደግሞ ለግብርናው ምርታማነትን ለማሳደግ ግብአት ይሆናል። በሂደት አገሪቱ በግብርና ወይም በምግብ ራሷን ለመቻል የያዘችውን ግብ እንድታሳካ ያደርጋታል። ወዲሁ ደግሞ የኒውክሊየር ኢነርጂውንም ስታይ የኤሌክትሪክ አባይ ጋር ተደምሮ የአገር ውስጥ ኤሌክትሪክ ፍላጎታችንን እንድናሟላ ያደርገናል። ኤክስፖርት አርገን ሀርድ ከረንሲ እንድናገኝና ለወደፊት ደግሞ ወደ ኢንዱስትሪላይዜሽን በሚደረገው ጉዞ የሀይል ፍላጎታችንን እንድናሟላ ያደርገዋል። እና ይሄ በጥቅሉ ሲታይ እነዚህ ግዙፍ ፕሮጀክቶች ቀድሞ የነበሩ የኢኮኖሚ ስብራቶችን እና የማክሮ ኢኮኖሚ ዝንፈቶቻችንን በማቃናት በዘላቂነት ምርትና ጥረት የወለደው ኢኮኖሚ ገንብተን እንድንወጣ የሚያስችሉ ናቸው ማለት ነው መልካም እንደው ምናልባት በመጨረሻ እንደሚታወቀው የታላቁ ኢትዮጵያ ህዳሴ ግድብን እዚህ ስናደርስ ብዙ ፈተናዎችን አልፈን እና ተቋቁመን ነው እና እነዚህ ደግሞ አዳዲስ ግዙፍ ፕሮጀክቶች ምናልባት የተለያዩ ፈተናዎች የሚመጡ እንደው የጥንካሬ ምንጭ ይሆናሉ ወይ አዎ አሁን ትልቁ ነገር ይህንን በማክሮ ኢኮኖሚ የተወሰዱ ግዙፍ ፕሮጀክቶች አንዱ የሚባለው ምንድነው በራስ አቅም በሀገር ውስጥ የምናመርታቸው ፕሮጀክቶች ከውጭ የሚመጣውን የኢኮኖሚክ ሾክ እንድንቋቋም በራሳችን ጠንካራ የሆነ ኢኮኖሚ እንድንገነባ ያስችላል። አንዱ እይታ ነው። አሁን ያሉ ፕሮጀክቶች ደግሞ ከዛ ከፍ ብለን እንድናይ ያደርጉናል። ለምሳሌ ከውጭ የሚመጣውን የኢኮኖሚክ ሾክ የሚቋቋም ብቻ ሳይሆን ለኢኮኖሚክ ሾኩ ለዓለም አቀፍም ምላሽ የሚሰጡ ፕሮጀክቶች ናቸው። ለምሳሌ ነዳጅን ብትወስጂ፣ ነዳጅ አምራች ሀገራት አንዱ ጋር የሆነ ችግር ቢፈጠር ኢሚዲየትሊ ነው ገበያው ዊዝነዊክ ፍላንኩቼት የሚያደርገው የሚለዋወጠው አዲስ ምርት ይዛ ኢትዮጵያ ወደ ገበያው ብትገባ የምርቱንም በዓለም አቀፍ ላይ ምርቱንም ትጨምራለች ዋጋውም እንዲረጋጋ የራሷን አስተዋጽኦ ታደርጋለች። እና እነዚህ ነገሮች ምንድን ነው እነዚህ አሁን እየተገነቡ ያሉ ፕሮጀክቶች ከይዘታቸው ከስፋታቸው አንጻር ሲመዘኑ አንደኛ ከሰስቴናብል ዲቨሎፕመንት ጎልስ ከዓለም አቀፍ ኢኮኖሚክ የልማት ግቦች ጋር ሁለተኛ ከአፍሪካ የአፍሪካ ኮንቲኔንታል ዲቨሎፕመንት ጎልስ ጋር ከፉድ ሴኩሪቲ ጋር ተያይዞ፣ ፖቨርቲ ሪዳክሽን ጋር ተያይዞ እንዲሁ ደግሞ ግሪን ኢኮኖሚ ስታብሊሽ ከማድረግ ጋር ተያይዞ ዳይሬክትሪ አላይን ያደረጉ ናቸው። በመጨረሻም ውጤታቸው አፍሪካን በኢኮኖሚ ኢንቲግሬት ለማድረግ ለማገናኘት የተያያዘውን ስራ ስለሚሰሩ ውጤታቸውም በሌላኛው አገር ኢኮኖሚ ላይ ኢፌክት ስላለው የእኛ ማዳበሪያ የኛን የምርት ፍላጎት ካሟላ በኋላ ለጎረቤት ሀገራት ኤክስፖርት በማድረግ የነሱንም ፍላጎት ሲያሟላ ድምር ውጤቱ የአፍሪካን የምግብ በራሷ ይመቻል። ስለዚህ የሌላ ሀገራትም ኢንተረስት ያለበት ስለሆነ ውጤቱም ለሌላ ሀገር የሚጠቅም ስለሆነ የሚጠበቅ ውጤታማ የሆነና ዘላቂ ወደ ዲቨሎፕመንት ወደ እድገት አዙሪት የሚወስዱ ፕሮጀክቶች ናቸው ማለት ነው። የምጣኔ ሀብት ባለሙያው አቶ ዮሐንስ በቀለ ስቱዲዮችን ተገኝተው ለሰጡን ሙያዊ የማብራሪያ ከልብ አድርገን እናመሰግናለን። መልካም ምሽት ይሁን። ለእኔም አመሰግናለሁ። የተከበራችሁ ተመልካቾቻችን ኤ ኤም ኤን 24/7ን በቀጥታ እየተከታተላችሁ ትገኛላችሁ። እንግዲህ አሁን ደግሞ ዓለም እንዴት ዋለች የሚለው ሰዓታችን ላይ ደርሰናል። በተለያዩ